የሚዲያ ና የኮሚኒኬሽን ባለሙያዎች በሃላላ ኬላ ጉብኝት አድርገው ነበረ። ኤልሻሬይ እንደምን አመሸሽ? የመጀመሪያ ጊዜሽ እንደሆነ አቃለው የሀላላ ኬላ ጉዞ ና ከራስሽ ስሜት ጋርማ አንድ ላይ አቀናጭተሽ የዛሬው የጉብኝት ውሎ ምን ይመስላል የሚለውን አጠር አርገሽ አጋሪ። መልካም አመሰግናለሁ፣ መቅደላዊት እንግዲህ በደቡብ ምዕራብ ኢትዮጵያ ክልል በዳውሮ ዞን የሚገኘው የገበታ ለሀገር አንዱ አካል የሆነው የኮሻ ሃላላ ኬላ ሪዞርት ላይ ነው የምንገኘው። እንዳልሹም አስቀድመሽ እኔም ለመጀመሪያ ጊዜ ነው ይህንን ቦታ ያየሁት። እጅግ በጣም የሚያምር ውብ ተፈጥሮ በራሷ የምጠራው ቦታ መሆኑንና ከጠበቅኩት በላይ ያገኘሁት ስፍራ ነው እና ከኔ ጋርም ያሉት የሚዲያ ባለሙያዎች በዚህ ልክ ነበር ሀሳባቸውን ሲገልጹ የነበሩት። ከተለያዩ የሚዲያ አካላት በዚህ ቦታ ላይ ተገኝተው እንግዲህ ሊጎበኙት ችለዋል። እንደሚታወቀው እንግዲህ በ15 ተኛው መቶ ክፍለ ዘመን እስከ 18 ተኛው መቶ ክፍለ ዘመን ይህ ቦታ ብዙ የታሪክ ክስተቶችን እንዳሳለፈ የታሪክ መዛግብት ይናገራሉ። ምንም እንኳን ታሪክ ጠብቆ ያቆየውን ነገር ብንናገር እንኳን የሚመጥነውና በሚመጥነው መንገድ ደግሞ የተሰሩ ስራዎች አልነበሩም። ያንን ደግሞ በማስመልከት የፌዴ ጠቅላይ ሚኒስትር አብይ አህመድ የካቲት 12 2013 ገደማ አካባቢ እዚህ ቦታ ላይ በመገኘት የመሰረት ድንጋይ አኖረዋል ከዛ በኋላ ባጠረ ጊዜ ሁለት አመት ባልሞላው ጊዜ ይህን አንጋፋ ፕሮጀክት የገበታ ለሀገር የኮይሻ የሃላላ ኬላ ሪዞርት ፕሮጀክትን መርቀው ከፍተው ለአገልግሎት ክፍት አድርገዋል። እንግዲህ እንደሚታወቀው በተለይ ደግሞ የሀገር ውስጥ ቱሪስት እንዲሁም ደግሞ የውጭ ሀገር ቱሪስቶች ኢትዮጵያን ብለው ኢትዮጵያን ናፍቀው ሲመጡ ኢትዮጵያን በሚመጥኗት መንገድ እንዲሁም ኢትዮጵያ ላይ ሲያርፉ ማረፊያ ጊዜያቸውን ሰፊ እንዳደርጉ ምቹና ተመጣጣኝ ቦታ እንደሆነ ነው እኔም ለመመልከት የሞከርኩት። በዚህም እንግዲህ የሚዲያ አባላትም ይህንን ቦታ ሲመለከቱት ከጠበቁት በላይ እንዳገኙት እንዲሁም ደግሞ ከዚህ በኋላ የበለጠ የቤት ስራ ተጥሎባቸው እንዳለፈ ጭምር ነው የነገሩኝ። በዛሬ እለት እንግዲህ ጥቂት ቦታዎችን ለመመልከት ሞክረናል። የጊቤ ሶስት ሀይል ማመንጫ ያበረከተው አንደኛው ደግሞ ሰው ሰራሹ ሐይቅ በተለይም የአካባቢው ነዋሪዎች ወይም ደግሞ የአካባቢው ወጣቶች የስራ እድል እንደፈጠረላቸው፣ አሳ በማስገር እንዲሁም ቤተሰቦቻቸውን እየረዱ እንደሆነ ነግረውኛል። በዚህ አጋጣሚ እንግዲህ በዚ አካባቢ የሚገኙ ብዙ ሰዎች በማህበራዊ ወይም በኢኮኖሚያውም እንዲሁ በፖለቲካዊ ጉዳዮች እንኳን ሰፊ ድርሻ እንዲያገኙ የረዳቸው ስፍራ ሆነው አግኝተውታል። እንደሚታወቀው የዳውሮ ንጉስ የሆኑት ንጉስ ሃላላም በዚህ ቦታ ላይ የራሳቸው ካብ ነበራቸው። ይህንን ካብ ደግሞ በተለየ መንገድ ጠብቁ በማኖርና ለቱሪስት ተመራጭና ተደራሽ እንዲሆን ደግሞ ይህ ስፍራ ተመራጭ ሆኖ አግኝተነዋል። ይህንንም ስፍራ እንዲሁም የሚዲያ አባላቱ ለመጎብኘት ችለዋል። እንደ አጠቃላይ አሁን እኛ የምንገኝበት የሃላላ ሪዞርት ውስጥ ነው የምንገኘው። ይህ ሪዞርት እንግዲህ በተለይ በሚፈለገው ልክ አንድ ቱሪስት መጥቶ የሚፈልገውን ነገር ሁሉ ማግኘት የሚቻልበት ቦታ ነው። እንደ አጠቃላይ የሚዲያ አካላት ይህንን ቦታ በማየታቸው ደግሞ ከዚህ በኋላ በርካታ ሀገራችን ላይ የሚገኙ የቱሪስት መዳረሻ ስፍራዎችን ጠብቆ ከማቆየት ባለፈ የተለያዩ የሚዲያ ስራዎችን በሰፊው ሊሰራባቸው እንደሚችሉ ነግረውኛል። በነገው ዕለትም እንግዲህ የጊቤ ሶስት ሀይል ማመንጫ እና እዚሁ አካባቢ የሚገኙ የፕሮጀክት ስራዎችን ለመጎብኘት እንሞክራለን። ቀጣዩን ደግሞ በነገው ዕለት የምንመለከታቸውን ጉዳዮች ደግሞ በሌሎች የዜና ወጃዎቻችን የምናደርሳችሁ ይሆናል። መቅደላዊት ያለኝ መረጃ ይህን ይመስላል። መልካም ጊዜ ይሁንላችሁ። እናመሰግናለን። መልካም